ተመልካቾቻችን እንደምናመሻችሁ፣ የዕለቱ የቢዝነስ ና መጣኔ ሀብት ዘገባዎቻችን የሚያልፉበት ሰዓት ደርሰናል። እኔ ሞሐመድ ንጉስ አብዱ አብራችሁ ቆይታ አደርጋለሁ። በቅድሚያም እንደተለመደው የዕለቱ የምንዛሬ ዋጋ፣ የነዳጅ ዋጋ እና የወርቅ ዋጋ ተከታትለን እንመለስ። በሶማሌ ክልል ጎዴ የአፈር ማዳበሪያና የነዳጅ ማጣሪያ ግንባታ ተጀመረ። ጠቅላይ ሚኒስትሩ ዓብይ አህመድ የዩሪያ ማዳበሪያ ና ጎዴ ነዳጅ ማጣሪያ ግንባታን አስጀምረዋል። የዩሪያ አፈር ማዳበሪያ ፋብሪካ በኢትዮጵያ ኢንቨስትመንት ሆልዲንግ ና ዳንጎቴ ግሩፕ ጋር በመተባበር ይገነባል ተብሏል። ጎልደን ኮንኮርድ ግሩፕ ደግሞ የጎዴ ነዳጅ ማጣሪያ ፋብሪካን እንደሚገነባ ጠቅላይ ሚኒስትሩ ገልጸዋል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 35 ሚሊዮን ቶን የማምረት አቅም አለው ተብሏል። ጠቅላይ ሚኒስትር ዓብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል፣ የሁለት አሻጋሪ ፕሮጀክቶች የመሰረተ ድንጋይ ያስቀምጠናል ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረተ ድንጋይ መቀመጡ ጠቁመዋል። የጎዴ ነዳጅ ማጣሪያ ከሂላላ ነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና ና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም ያለው ነው ብለዋል። በሌላ በኩልም የማዳበሪያ ፋብሪካው ከካሎብ ጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ለገቢያ እንደሚያቀርብም ጠቁመዋል። ፕሮጀክቱ የኢንዱስትሪ እድገትን ከማሳየት በላይ ናቸው ያሉት ጠቅላይ ሚኒስትሩ እድሎቻችን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ሲሉም ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያውያን ሁሉ በህብረትና በአንድነት ለእድገት መሰብሰባችንን አጠናክረን እንቀጥላለን ሲሉ ጥሪያቸው አቅርበዋል። ይህን ስናደርግ እውነተኛውን የኢትዮጵያ ማንነት መንፈስ በሚያከብር መንገድ ባለመድረክ የኢትዮጵያን ስፍራ ከፍ እናደርጋለን ብለዋል ጠቅላይ ሚኒስትሩ በመልእክታቸው። ሚኒስቴሩ ፈቃድ የሌላቸው አስጎብኚዎች ላይ እርምጃ እወስዳለሁ ሲል አስጠነቀቀ። በተለያዩ የሀገሪቱ አካባቢዎች ከሚኒስትሩ እውቅና ውጭ እየሰሩ ባሉ አስጎብኚዎች ላይ እርምጃ እንደሚወስድ ቱሪዝም ሚኒስቴር አስታውቋል። እርምጃው ሀገሪቱ ከቱሪዝም ዘርፍ ልታገኝ የሚገባትን ገቢ ለማስጠበቅና የጎብኚዎችን ቁጥር ለመጨመር ያለመ ነው ተብሏል። የሚኒስቴሩ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አለማየሁ ጌታቸው ከሚኒስትሩ ኃላፊነቶች መካከል አስጎብኚዎች፣ ተቋማትና ግለሰቦች ፈቃድ የመስጠትና የማደስ ስራ አንዱ እንደሆነ አስታውሰዋል። በቱሪዝም ዘርፍ አስጎብኚዎችን ጨምሮ በሌሎች ከቱሪዝም ጋር የተያዙ ስራዎች ላይ የተሰማሩ ተቋማትም ሆነ ግለሰቦች የሚጠበቅባቸውን አሟልተው በዘርፉ ለማሰማራት የሚያስፈልጋቸውን ህጋዊ እውቅና ሳያገኙ አገልግሎት በመስጠት ላይ ከሆኑ እርምጃ እንደሚወስድባቸው አጽንዖ ሰጥቶበታል። ስራ አስፈጻሚው አክለውም ያልተፈቀደ አገልግሎት በሚሰጡ አስጎብኚዎች ላይ የሚወስደው እርምጃ እንደየጥፋቱ ደረጃ እንደሚለያይ ገልጸው የቅጣት አፈጻጸሙ በቅርብ ጊዜ ይጸድቃል ተብሎ በሚጠበቀው መመሪያ መሰረት እንደሚሆን አስረድተዋል። ሚኒስትር መስሪያ ቤቱ የቱሪዝም ዘርፉን በማዘመን ከሀገር ውስጥና ከውጭ ጎብኚዎች የሚገኘውን ገቢ ማሳደግ ላይ አትኩሮ በመስራት ላይ እንደሚገኝም የኮሚኒኬሽን ስራ አስፈጻሚው ተናግረዋል። የቱሪዝም ዘርፉን ከህገ ወጥ አሰራር መከላከልና የጎብኚዎችን የአገልግሎት ምቾት ማረጋገጥ የዚህ እርምጃ አካል ነው ተብሏል። ተመልካቾቻችን፣ እለቱ ያዝንላችሁ የቢዝነስ ዘገባዎቻችን በዚሁ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን።